ሰላም ሰላም ሰላም፣ በያለው በያላችሁበት ሰላምታ ይደረሳችሁ ሁላችሁም። ዛሬ አንድ ነገር ላሳያችሁ መጥቻለሁ ማለት ነው። ለእኔ የጠቀመ ለእናንተም ከጠቀማችሁ ብዬ በማሰብ ነው። እንደውም በእርግጠኝነት መቶ ፐርሰንት ይጠቅማችኋል ብዬ አስባለሁ። በተለይ ፌስቡክ ኢሞና ዋትስአፕ እንዲሁም ቲክቶክ ላይ ዩትዩብ እንኳን የተለመደ ነው ማስታወቂያ ላስቸገራችሁ በሙሉ ማለት ይቻላል መቶ ፐርሰንት ይሰራል። እኔ በማሳያችሁ መሰረት ካስተካከላችሁት ማለት ነው ስለዚህ ምንድነው የምታደርጉት? መጀመሪያ ሴቲንግ ውስጥ ትገባላችሁ። አላንዛዛም ቪዲዮም አላረዝምባችሁም። ሁለት ነገር ለምታስተካክሉት የምታስተካክሉት እዚህ ጋር ሴቲንግ ለማታቆት ሴቲንግ ውስጥ ትገባላችሁ። እዚህ ጋር ሴቲንግ ውስጥ ከገባችሁ በኋላ እንግዲህ እዚህ ጋር ሞር ኮኔክሽን የሚል ይመጣል። እሱን አንድ ጊዜ ትጫናላችሁ። ከዛ ወደ ታች ወርድ በማለት ሞር ኮኔክሽን ሴቲንግ የሚል ይመጣል እሱንም አንድ ጊዜ ትጫናላችሁ። እዚህ ጋር ነው እንግዲህ የምታስተካክሉት ነገር ፕሮቫይት ዲኤንኤስ ሚል አለ። ይሄን አንድ ጊዜ በመጫን እናንተ ወይ ኦፍ ላይ ነው ወይ አውቶማቲክ ነው ወይ ሶስተኛው ላይ ነው፣ ግን እዚህ ጋር የሚስተካከል ነገር አለው ማለት ነው። ስለዚህ ከዚህም ከሁለቱ ትዘሉና እዚህ ጋር ፕሮቫይት ዲኤንኤስ የሚለው ላይ ታደርጋላችሁ። ሶስተኛው ላይ ካደረጋችሁ በኋላ እንግዲህ ችግሩ ያለው እዚህ ጋር ነው ከዛ ከታች የምትጽፉት ይሄን የጻፍኩትን ነው። ዲኤንኤስ ዶት ኤዲ ጂ ዩ ኤ አር ዲ ዶት ኮም ብላችሁ ማለት ነው። ብዙ ቪዲዮዎች አለው እዚህ ጋር የጻፉት ይችኛ ዋንጂ አስወጣ ይችኛ ንጂ ነው። ስለዚህ እናንተ ይቺ ከሆነች ያለችባችሁ ይችን ታስወጡና ይችኛ ንጂ ትጽፋላችሁ ማለት ነው። እኔ በማሳያችሁ መሰረት ካደረጋችሁ ይችኛዋ ከገባ ተጠንቀቁ፣ ዋይፋያችሁ ይጠፋል። ይችኛዋ ከሆነች ዋይፋይ ዳታ ይጠፋል። እንደገና ብርታችሁ ፓስወርድ ማሞልታችሁ ነው የሚሰረው ነገር ግን ዋይፋያችሁ እንዳይጠፋ እንደነበር እንዲቆይ ከፈለጋችሁ እቺኛዋ እንጄት አስወጡና እቺኛዋ እንጄት ተጽፋላችሁ ማለት ነው። ከዛ ዲኤንኤስ ዶት ኤዲጂዩኤአርዲ ዶት ኮም ብላችሁ እዚህ ጋር ሴቭ የምትለውን ትጫናላችሁ። አያችሁት? ዋይፋይ ማልጠፋም በዋይፋይ ነው እየሰራውላችሁ ያለሁት። ዳታም ከሆነ ዳታም ያጠፋባችሁ ማለት ነው። በዚህ መልኩ ታስተካክላላችሁ። ሌላ እንዲቀረ ነገር አለ። በዛው ይህንንም ማሳያችኋለሁ። እስካሁን በስልካችሁ ውስጥ የነበረውን ቫይረስ ምናምን የምታጠፉበት ነው ማለት ነው። ከዚህ ጋር የተያያዘ ነገር ስለሆነ ግዴታ እሱንም በዚሁ ማጥፋት ይኖርባችኋል። ከዛሁን ከዚህ እንወጣና ወደዛ እንሄዳለን። እንደነገርኳችሁ ነው፣ ምንም አይነት አፕሊኬሽን ማውረድ አይጠበቅባችሁም። ቀጥታ ሴቲንግ ውስጥ በመግባታችሁ ሁለት ነገር በማስተካከል ማስታወቂያችሁ ቀጥ ላጥ እንዲል ማድረግ ትችላላችሁ ማለት ነው። ከዛሁን እዚህ ከመጣን በኋላ ጉግል የሚለው ላይ እንገባለን። ጉግልን ማያቅ የለም፣ እዚህ ጋር ማለት ነው። ጉግል የሚለው ላይ ከገባችሁ በኋላ እንደምታዩት ነው እዚህ ጋር እንግዲህ፣ ጎግል የሚለው ላይ ከገባችሁ በኋላ የኔ በዚህ መልኩ ነው ያለው። የእናንተ በዚህ መድዳም ሊመጣላችሁ ይችላል። አሁን እዚህ ጋር እኔ ኦል ሰርቫይስ የሚለውን እጫናለሁ፣ ምክንያቱም የምፈልገውን ነገር እዚህ ውስጥ ስለሆነ የማገኘው። ይችን ኦል ሰርቫይስ የሚለውን እሱን ከተጫናችሁ በኋላ በዚህ መልኩ ይመጣላችኋል። የእናንተ በዚህ መልኩ መጀመሪያም ስትገቡ ሊኖር ስለሚችል በደንብ ማየት ይኖርባችኋል። ከዛ ልክ እንደዚህ ከመጣላችሁ በኋላ አድስ ምትላለች እሷን ፈልጋችሁ ማግኘት ይኖርባችኋል። ኤዲኤስ ማለት ነው አድስ። እዚህ ጋር ቆይ ላሳያችሁ። በምልክት ይችን ፈልጋችሁ ማግኘት አለባችሁ። ከዛ ይችን ካገኛችሁ በኋላ ይችን አንድ ጊዜ ትጫናላችሁ። እንደምታዩት በዚህ መልኩ ነው እኔ ጋር የመጣው። ልብ ብላችሁ ሆይ እዚህ ጋር አንድ አለ፣ እዚህ እዚህ ጋር ደግሞ ሁለት አለ ማለት ነው። ለእናንተ እዚህ ጋር ሶስተኛ ሊመጣላችሁ ይችላል። እኔ ጋር ይሄን ይመጣልኝ፣ ግን እንደዚህ እንደኔ ከመጣባችሁ እንዴት እንደምታደርጉ ላሳያችሁ። እዚህ ጋር መጀመሪያው ላይ ያለውን ጌት ኒው አድቨርታይሲንግ መሰል ብቻ አይዲ የሚለውን የመጀመሪያውን ትጫናላችሁ። ይህንም ማለት ነው። ይሄንን ጊዜ ከተጫናችሁ በኋላ በዚህ መልኩ እዚህ ጋር ኮንፈርም የሚል ይመጣላችኋል። ይቺን ኮንፈርም የምትለውን ትጫናላችሁ። እንደምታዩት ቅድም ሁለት ነበር፣ ሁን ሶስት ሆኖ መጣ። የምንፈልገው ሁኔቱ ነው። ይህን ሁለተኛው ላይ ያለውን ድሌት አድቨርታይስቲንግ አይዲ የሚለውን ይህንን ካገኛችሁ በኋላ ወይም እናንተ መጀመሪያ ከመጣላችሁ በጣም ጥሩ ነው። መጀመሪያ ካልመጣላችሁ ግን ይህን ካገኛችሁ በኋላ ድሌት የሚለውን ይህን ትጫኑታላችሁ። ይህን አንድ ጊዜ ስትጫኑ እዚህ ጋር ይመጣላችሁ። አልሆነም ድሌት የሚለውን እዚህ ጋር ትጫናላችሁ። እስካሁን ማስታወቂያ እየገባ ያስቸገራችሁን ቫይረስ የምታጸዱበት ወይንም ድሌት የምታደርጉበት ነው ማለት ነው። ከዚህ ይህንን አንድ ጊዜ ትጫናላችሁ አያችሁ፣ እንደምታዩት ድሌት ያደርገዋል። በዚህ መልኩ ማስተካከል ትችላላችሁ። ይሄ ቪዲዮ ደግሞ ከጠቀማችሁ ለወዳጅ ዘመዶቻችሁ ሸር በማድረግ እንዲሁም ላይክ በማድረግ ደግሞ ሀሳብ አስተያየታችሁን ነው ኮመንት ላይ በመጻፍ አበረታቱኝ እላለሁኝ ሰላም ሆኖልኝ